በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለቅዱስ ግሸን ደብረ ከርቤ ዓመታዊ በዓል እንዲሁም ለብዙኃን ማርያም ወራዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ በቤተ ክርስቲያናችን ከሚከበሩ የእመቤታችን ቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው በዓል ብዙኃን ማርያም በመባል ይታወቃል። በዓሉ በሁለት አበይት ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰበሰቡበት ቀን ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት መሆኑ ነው። ሁለቱንም ታሪኮች ከዚህ ቀጥሎ እንመለከታቸዋለን። በ325 ዓ ም አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባሕርይ አምላክነት አልቀበልም በሚል ክደት እርሱ ተሰናክሎ ለሌሎችም መሰናክል ሆነ። ኦርቶዶክሳውያን ሊቃውንት አሪዮስ ክህደቱን እንዲተው ቢመክሩትም ሊመለስ አልቻለም። ይህ የአሪዮስ ክህደትም በሊቃውንቱ መካከል መለያየትን ፈጥሯል። ጊዜው ታላቁ ንጉሥ ቆስተንቲኖስ የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ የነገረበት ወቅት ነበርና ንጉሥ ቆስተንቲኖስ በአሪዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየአገሩ ላሉ ሊቃውንት መልእክት አስተላለፈ። በዚህም መሰረት ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቅያ ተሰበሰቡ። ኒቅያ ለዚህ ጉባኤ የተመረጠችበት ምክንያትም ጳጳሳቱን ከማህበረ ካህናቱ ንጉሱን ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ ቦታ ከመሆኗ ባሻገር ለሁሉም አማካይ ስፍራ ስለነበረች ነው። በጉባኤው ከተሰበሰቡ ሊቃውንት መካከልም እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጽ ያነጹ፣ አንካሳ ያረቱ፣ የውራን አይንን ያበሩ፣ ድውያንን የፈወሱ፣ ሌላም ልዩ ልዩ ተአምር ያደረጉ እንደዚሁም ስለ ርትዕት ሃይማኖታቸው በመጋደል አይናቸው የፈረጠ እጃቸው የተቆረጠ ይገኙበታል። ሊቃውንቱ ሱባኤ ይዘው በጸሎት ከቆዩ በኋላ ኅዳር ዘጠኝ ቀን በንጉስ ቆስጠንቲኖስ ሊቀመንበርነት በለስክንድሮ ሳፈ ጉባኤነት ጉባኤው ተጀመረ። ንጉሱ ሊቃውንቱን ስማችሁን አገራችሁንና ሃይማኖታችሁን ጽፋችሁ ስጡኝ ባላቸው ጊዜም ከ2348 ሊቃውንት መካከል 318ቱ ሊቃውንት ሃይማኖታቸውን ሲገልጹ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን በፍቃድ በሕልውና አንድ ነው ብለው ጽፈው ሰጡት። ንጉሱም ሃይማኖት እንደ 318ቱ ሊቃውንት ይሁን ብሎ አዋጅ አስነግሯል። እነዚህ ሊቃውንት በኦሪት ዘፍጥረት የተጠቀሱት የ318ቱ የአብርሃም ብላቴኖች ምሳሌዎች ናቸው። ዘፍጥረት 14 ከቁጥር 14 318ቱ ሊቃውንት በጉባኤው አሪዮስን አውግዘው በመለየት በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት ወይም የሃይማኖት መሠረትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ሊቃውንቱ ጉባኤውን ያካሄዱት ኅዳር ዘጠኝ ቀን ይሁን እንጂ በአንድነት የተሰባሰቡት መስከረም ሃያ አንድ ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል። ብዙ የክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰባሰቡበት ዕለት ነው። በሌላ በኩል መስከረም 21 ቀን የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነው። ታሪኩም ባጭሩ የሚከተለው ነው። አፄ ዳዊት መንፈሳዊና ደግ ንጉሥ ነበሩ። በዘመናቸው በኢትዮጵያ ቸነፈር ተከስቶ ሕዝቡ ስለተሰቃየባቸው እጅግ አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባሕታዊ መጥተው የጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል አስመጥተ በአገር በኢትዮጵያ ቤተ ክርስቲያን አሰርተ ብታስቀምጥ ረሃቡ ቸነፈሩ ሁሉ ይታገስልሃል አሏቸው። አጼ ዳዊትም ከብዙ ገጸ በረከት ወይም ስጦታ ጋር የጌታችንን መስቀል ላኩልኝ የሚል መልእክት አስይዘው መልእክተኞችን ወደ ኢየሩሳሌም ሰደዱ። መልእክተኞችን በታዘዙት መሰረት መስቀሉን ይዘው መምጣታቸውን አጼ ዳዊት ሲሰሙ ክተት ሰራዊት፣ ምታ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አጼ ዳዊት ስናር ወይም ሱዳን ደርሰው ከመልእክተኞቹ ጋር ተገናኝተው መስቀሉን በክብር አጅበው ወደ መካከለኛው ኢትዮጵያ ለማስገባት ሲነሱም ከበቅሏቸው ወድቀው ጥቅምት ዘጠኝ ቀን ከዚህ ዓለም በሞት ተለዩ። በዚህም ሰራዊታቸው ተደናግጠው የጌታችን መስቀል እዚያው ትተው የአጼ ዳዊትን አስከሬን ይዘው ተመለሱ። መስቀሉ በስናር ከቆየ በኋላ የአጼ ዳዊት ልጅ ዘርዓ ያዕቆብ ሲነግሱ ወደ መሐል ኢትዮጵያ አምጥተው ቤተ ክርስቲያን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን ሊያገኙ አልቻሉም ነበር። ንጉሱና ሰራዊታቸው ምቹ ቦታ ሲፈልጉ መስቀሉን በየረር ተራራ፣ በደብረ ብርሃን፣ በመናገሻ ማርያም አምባ፣ በእንጦጦ ጋራ ብዙ ጊዜ አስቀምጠውት ቆይተዋል። መስቀሉ በእንጦጦ ጋራ ሳለ እግዚአብሔር አምላክ መስቀሌን በመስቀለኛ ተራራ ላይ አስቀምጥ የሚል ቃል ለንጉሱ በራእይ ነገራቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱትም አዘዛቸው። ንጉሱና ሰራዊታቸው በእግዚአብሔር መሪነት መስቀሉን ይዘው ወሎ ሲደርሱም ጌታችን ወደ አምባሰል እያመለከተ መስቀሌም በመስቀለኛ ተራራ ላይ አስቀምጥ ይላቸው ነበር። ንጉሱም መስቀሉን ይዘው ወደ ቦታው ሲያመሩ መስቀለኛውን የግሸን ተራራን አገኙ። በዚያም ቤተ ክርስቲያን አሰርተው በ1446 ዓ ም የጌታችንን መስቀል በክብር አስቀምጠውታል። ከዚህ በኋላ ንጉሱ መካከሏ አገነት፣ ዳሯ እሳት ይሁን የበረረ ወፍ የሰገረ ቆቃ ይታደንባት በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ ይያዝባት ብለው አዋጅ ነግረዋል። የእመቤታችን ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አድርገዋል። ስለዚህም መስከረም ሃያ አንድ ቀን በየዓመቱ በቤተ ክርስቲያናችን በድምቀት ይከበራል። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ምዕመናን ሁሉ እስከ ሰባት ትውልድ ድረስ የምሕረት ቃል ኪዳን እንደሚያገኙም ጤፉት በተባለች መጽሐፍ ተጠቅሷል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ የእመቤታችን አማላጅነት፣ የክርስቶስ የመስቀሉ ኃይል፣ የአባቶቻችን ሊቃውንትና ነገስታት በረከት አይለየን። አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር መስከረም 21። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም፣ መስከረም 21 በዚህች ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለኛ ሁልጊዜ የተማልዳለችና የምታድን እሷን እናቱን ለሰጠን ለእግዚአብሔር ምስጋና ይሁን። በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ቆጵሪያኖስ እና ድንግሊቱ ዮስቲና በሰማዕትነት አረፉ። ይህም ቅዱስ ቆጵሪያኖስ አስቀድሞ ከሃዲና ስራይኛ ነበር። እርሱም ለስራይኞች ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳ በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጆች የሆነ አንድ ጎልማሳ አለ። እርሱም ላዩዋ የሚያምር አንዲቱ ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምንም ሊያገኛት አልተቻለው። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በሥራይ ሥራ አልሆነለት የቆጵርያኖስም ወሬው በተሰማ ጊዜ እርሱ ከሥራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል ዮስቲናን የተመኛት ጎልማሳ ወደ ቆጵርያኖስ ሂዶ በልቡ ያለውን ጉዳዩን፣ ድንግሊቱን የወስቲናን እንደተመኛትና እሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ አትዘናል። ከዚያም በኋላ ያን ጊዜ ዮስቲናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሠራዊት ወደ እርሷ ላክ እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉ ከጸሎቷ የተነሳ ይቃጠላሉና እንዲሁም ብዙ ጊዜ ላካቸው ግን ወደ እርሱ ሊያመጧት አልቻሉ ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቲናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን እሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቲና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ ርያ የተመሰለውንም ምትሃት ባየ ጊዜ የሴቶችን በቤት ዮስቲና መምጣትሽ መልካም ሆነ አለ ይህንንም ስሟን በጠራ ጊዜ ያ በእርሷ ምሳሌ የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ በዚያም ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵሪያኖስ አወቀ አስተዋለም በልቡም እንዲህ አለ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጽሐፍቶቹን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾመው፣ ዳግመኛም ቅስና ሾመው፣ በትሩፋቱ ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣ ግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቲናን ወስዶ ለደናግል ገዳም መምኔት አደረጋት። በቅርጣ ግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ካዲው ንጉሥ ዳኪዎስ ስለ ስለነርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቲናን የሶስት ወንዶችንም ራሳቸውን አስቆረጠ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው የማደን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከሰባ ሁለቱ አርድት የአንዱ ሐዋርያ የጢባሪዎስ የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ኅዳር ዘጠኝ ቀን ጽፈናል። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። መስከረም ሃያ አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፤ አንደኛ ቅድስ ግሸን ደብረ ከርቤ! ሁለተኛ ብዙኃን ማርያም፣ ሦስተኛ ሶስት መቶ አስራ ስምንቱ ቅዱሳን ሊቃውንት፣ አራተኛ ቅዱስ ቆጵርያኖስ ሰማት፣ አምስተኛ ቅዱስ ኢዮስቲና ድንግል ስድስተኛ ቅዱስ ጢዋሪዎስ ሐዋርያ። ወርሃዊ በዓላት አንደኛ ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ ሁለተኛ በጎርጎርዮሳት፣ ሶስተኛ አቡነ ምዕመነ ድንግል፣ አራተኛ አቡነ አምደ ሥላሴ፣ አምስተኛ አባ አሮን ሶሪያዊ፣ ስድስተኛ አባ መርቲያን ወጻድቅ እግዚአብሔር ትቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል እንግዲህ ለእግዚአብሔር ተገዙ ዲያብሎስን ግን ተቃወሙ ከእናንተም ይሸሻል ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ያዕቆብ አራት ቁጥር ስድስት ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል! እናንተን ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤው ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳምጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስም ይቀደስ፣ መንግስትን ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችን ስጠን ዛሬ። በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ለክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን አጽያታችን ያስተሰርይልን ዘንድ ለዘላለሙ አሚን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሚን።